ነገር ወላሂ ባካችሁ ተጠንቀቁት ማለት ነው። እንደ ቀልድ የምታዩት ነገር ነው፣ ህይወታችሁን አደጋ ላይ የሚጥለውና እባካችሁ ህይወቶቼ በተለይ መዳም ቤት ያላችሁ በስራ ደክማችሁ ክፍል ስትገቡ ስልካችሁን ትይዙና መጨረሻ ላይ ግን እላያችሁ ላይ ወይም ደግሞ እጃችሁ ላይ ይዛችሁ ወይ ትራሳችሁ ላይ ከታችሁ የምትተኙ እህቶቼ እባካችሁ እባካችሁ፣ ይህንን ቪዲዮ እስከ መጨረሻ አዳምጣችሁ ቪዲዮን ላይክ፣ ሼር እያደረጋችሁ ለሌሎችም እህቶቼ እንዲደርስ ፈልጋለሁ። መግቢያ ላይ ያያችኋት ልጅ ላይ የደረሰው ነገር እናንተም ላይ እንዳይደርስ ማለት ነው። አሰላሙ አለይኩም ወረመቱለሂ ወበረከቱ ወድ ቤተሰቦቼ እንዲናችሁ፣ ሰላም ናችን ይገውል ሰላም ነው አንዳንድ ታላ አላበ ያላችሁበት ሰላማችሁን ያብዛልኝ። ሀገራችንም ሰላም አድርገልን። ያልኩ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ዥላችሁ የመጣው እባካችሁ እባካችሁ እስከ መጨረሻው ቪዲዮ ይነዳምጣችሁ ይህንን ነገር እንድትጠነቀቁበት ስለሚፈልግ ነው። ብዙ ጊዜ ቪዲዮ ሰርቼበት አለው፣ ግን ዛሬ ላይ መግቢያ ላይ ያያችኋት ልጅ ላይ ስለደረሰ ሌሎቹ እህቶቼ ላይ እንዳይደርስባቸው ብዬ ጥንቃቄ እንድታደርጉ ነው። ዛሬ ይህንም ቪዲዮ ዥላችሁ የመጣሁት ማለት ነው። እኛ እንደ ቀልድ የምናያቸው ነገሮች ህይወታችንን ሊያሳጡን ይችላሉ። እንዲሁም ደግሞ አደጋ ሊደርስብን ይችላል ማለት ነው። በተለይ ደግሞ ሰው ሀገር ላይ ያለን እንዲሁም በተለይ እኛ ሰራተኛ ሆነን የምንተኘው ከሰው ጋር ሳይሆን ለብቻችን ነው ማለት ነው እና እኛ ቻርጅ አድርገን ስንተኛ ሌላ ሰው ክፍላችሁ ላይ አብሯችሁ የሚተኛ ሰው ካለ እናንተ እንቅልፎ ከወዘዳችሁ ያ ሰው ገብቶ ሊያጠፋላችሁ ይችላል ማለት ነው። ግን እኛ በራችንን ዘግተን ስለምንተኛ በተኝንበት ምን እንደሚያጋጥመን አናቀም ማለት ነው። የሚጠብቀው አንድ አላህ ነው አቃለሁ ግን ከአላህም በታች ደግሞ እኛ ጥንቃቄ ማድረግ አለብን ማለት ነው። ብዙዎቻችን ደንታ ቢሶች ነን። ለምን ከዚህ በፊት ስላላጋጠመን ይህንን ነገር እንደ ቀልድ የሚታዩ እህቶች እንዳላችሁ ብዙ ጊዜ ኮመንት ላይ ያለው ማለት ነው። እና ብዙ እህቶች ስንተኛ እኔ ትራሴ ስር አድርጌ ነው የምተኘው፣ ስልኬን ቻርጅ አድርጌ ትራሴ ስር ላይ አድርጌ ነው የምተኘው፣ እንዲሁም ደግሞ ቻርጅ አድርጌ አጠገቤ ነው የማስቀምጠው እያላችሁ ብዙ ልጆች ምንም አልሆንኩም እስካሁን ምንም አላጋጠ ጠቀመኝ እያላችሁ ያላችሁ እህቶቼ ከዚህ በፊት ስላላጋጠማችሁ ከዚህ በኋላ ግን ሊያጋጥማችሁ ስለሚችል ተጠንቀቁት ማለት ነው። ይህ ከአረባ ማለት በጣም ከባድ ነገር ነው እንደምታውቁት ማለት ነው እና እና መግቢያ ላይ ያያችኋት ሰራተኛ በተኞችበት ነው በር ዘግታ በተኛችበት ስልኳን እንትን እያለች እያየች በአጋጣሚ እንቅልፍ ወስዷታል። እጇ ላይ እንዳለ ስልኩን ቻርጅ ላድርጋ ነበረ ስትከታተል የነበረው ማለት ነው። እና ስልኳን ስታይ በነበረበት ሰዓት ግን እሷ በተኛችበት ስልኩ እጇ ላይ ፈንድቶ ማብራት ይዟት በዛው ደርቃን ቃኔ የቀረችው ማን ነው። ጠዋት ላይ በር ሲከፈት በር ተደብድቦ በር ሲከፈት ሞታ ነው የተገኘችው ማለት ነው። እና እኛ በተለይ ደግሞ አረብ ሀገር ላይ ያለን እኛ ስራ ሳንሰራ ወይም ደግሞ በፈለጉ ሰዓት ሳንገኝላቸው ስንቀር እንጂ የሚፈልጉን እኛ ማታ ላይ ምን እንደሚያጋጥመን በተኛንበት ብዙ ልጆች ክፍል ውስጥ ከአረባ ፈንድቶባቸው ስልክ ፈንድቶባቸው በዛው የሞቱ እንዲሁም ደግሞ ብዙ አደጋ የደረሰባቸው ልጆች አሉ ማለት ነው። እና ጥንቃቄ ማድረግ አለብን። እኛ ያለነው ለብቻችን ነው ምንተኛው ለብቻችን ነው፣ ግን ክፍል ውስጥ ያሉ ነገሮችን እኛን አደጋ ላይ የሚጥሉ ነገሮችን መጠንቀቅ እንዳለብን የተረዳሁት ማለት ነው። ገብቷቸዋል። እኔ ከዚህ በፊት ያጋጠመኝን ነገር ነግሬያቸዋለሁ። ስልኬን ስልኬን ብቻ ሳይሆን ፓወር ባንኬን አጠገቤ አስቀምጬ ጊዜ በተኘሁበት እላዩ ላይ ተኝቼበት ከዛ የእኔ ሙቀትና የእሱ ሙቀት እንትን ብሎ እንደፈነደ ሊፈነዳ ትንሽ ስቀረው እንደተነስቼ እንዴት እንደሆነ ስልኩ እንትኑን ፓወር ባንኩ እራሱ አሳይቻችኋለሁ። ሊፈነዳ ትንሽ ስቀረው ነው። አላህ ደግሞ በሱ ስላላለኝና ጊዜ ስላልደረሰ አላህ አትርፎኛል። በሱም ዙሪያ ደግሞ ቪዲዮ ሰርቼላችኋለሁ፣ አይታችሁታል። ገብቷችኋል አሁን ግን እንደ ቀልድ በተለይ ደግሞ ረመዳን ላይ ስንሆን በስራ ደክመን ስነ ምንውል ስልኩ እንትን ጮሆ ወይም ደግሞ አላርም ሞልተን አጠገባችን ቁጭ ነው የምናደርገው፣ ወይ ትራሳችን ስር ነው የምናደርገው። በዛ ሰዓት ግን የእኛ ሙቀትና ስልኩ ካህረባ እንደሆነ ታውቃላችሁ። ሙቀቱ አንድ ላይ እንትን ሲያፍ ነው በቃ እንትን ይግልና ከዛ በኋላ የሚቀረው ምንድን ነው መፈንዳንት ነው ማለት ነው። ገብቷቸዋል። የእኛ ሙቀት እና የእሱ ሙቀት ሲገናኝ ከዚህ በፊት ስልኬ ላይም በደረሰው ነገር አሳይቻችኋለሁ፣ አይታችሁታል። እና እኔ ልጄን ይዤ በሚሰራበት ሰዓት ከልጄ ጋር አሁን የተኝቼ ልጄ ስልኩን እየተከታተለች እኔ በተኘሁበት፣ ከዛ ስልኩን እንቅልፏ ሲመጣ ስልኩን ጥላው ትተኛለች። እኔ ላዩ ላይ ተኝቼበት ልፈነዳብን ትንሽ ሲቀር ግሎ ምንድነው የሚያቃጥለኝ ብዬ ሲነሳ ነው ያገኘሁት። እሱንም ከዚህም ሶስቴ ችግር ስላጋጠመኝ ነው፣ ግን አላህ አትርፎኛል። ምንም አልሆንኩም። አልሐምዱሊላሂ ረብል አለሚን። ከዛ በኋላ ግን በዚህ ነገር ላይ ትምህርት ወስጄ ስልኬን አጠገቤ አላስቀምጥም። ቻርጅ ራሱ ባላደርገው ስልኬን አጠገቤ አላስቀምጥም። ለምን ከራሴ ራቅ አድርጌ ነው የማስቀምጠው። ማን ነው እና ስልኩ ራሱ ከኛ ጋር ቅርብ ሲሆን ለጭንቅላታችን ራሱ ጥሩ አይደለም። ከአረባ ነገር እንዲሁ ፊሽ ምናምን ነገር የተሰካኩ ነገሮች ከአጠገባችን ራቅ ማለት አለባቸው። ለምን እኛ ሳናቅ ስንገለባበት እላዩ ተኝተንበት ፈንድቶ ሊያቃጥለን ስለሚችል ማለት ነው እና ተጠንቀቁ እህቶቼ። በሰው ሀገር ላይ ችግር ማጋጠም ማለት መታመም ማለት አደጋ መድረስ ማለት በጣም ከባድ ነው። በሀገራችሁ ስትሆኑ ስትታመሙ እንኳን ቤተሰብ አላችሁ እናት አላችሁ የሚያሳምማችሁ የሚያሳክማችሁ። የሰው ሀገር ላይ ስትሆኑ ግን ሞታችሁ እንኳን አፈር አታገኙም። በሀገራችን ሞታችሁ ወዳሁኑ አፈር የምታገኙት ሰው ሆኖ ማይሞት የለም አውቃለው። ግን ሞተኑ እንኳን በየተላጃው ነው የምንከራተተው ማለት ነው። አፈር እንኳን አናገኝም በሰው ሀገር ላይ ስለዚህ እህቶቼ ጥንቃቄ አድርጉ በአሁኑ ሰዓት ላይ ደግሞ እንደነገርኳችሁ ረመዳንም ስለሚሆን ስለሚደክመን ስልካችን አጠገባችን አስቀምጠን አላርሙ እንዲያነሳን ብለን እንትን አጠገባችን ስናስቀምጠው እኛ ስንገለባበት ሳናቅ እላዩ ላይ ተኝተንበት ሊፈነዳብን ይችላል እና ራቅ ማድረግ ነው ያለባችሁ ብዬ ነው ማስበው ማለት እንደ ራሴ ለምን እኔ የማድርጋቸውን ነገሮች ከሶስቴ ስለተፈታተነኝ እኔ ያደረግኩት ነገር ምንድን ነው? ከራሴ አርቄ ማስቀመጥ። አላርሙን ጮክ ብሎ እንዲጠራ አድርጌ ራቅ አድርገዋለሁ። ቻርጅም ሳደርግ ደግሞ ከኔ አርቄ ቻርጅ አድርጌ ነው፣ ሰው ቢፈነዳም ሩቅ ቦታ ሆኖ ይፈንዳ ከፈለገ ማለት ነው። እና ብዙ ጊዜ ደግሞ እኛ እንደ አረቦቹ እንትን ኦሪጂናል የሆኑ ስልኮችን አንገዛም እና ብዙዎቻችሁ ስልኩ ኦሪጂናል ከሆነ 24 ሰዓት እንኳን ቢቸረጭ አይፈነዳም ምናምን የምትሉ አላችሁ። እና እኛ ደግሞ ብዙ ጊዜ የምንገዛቸው ቀለል ያሉ ብራቸው አነስ ያለ የሆነ በቃ ሙሉ በሙሉ ኦሪጂናል ያልሆኑ ስልኮችን ስልኮቹን ስለምንጠቀም ለዛ ነው እንትን ካከረባው ጋ እንትን አስሊ እንኳን ሆኖ ይፈነዳል። እንኳን የኛ በስምንት መቶ በአራት መቶ በአምስት መቶ የምንገዛው በአንድ ሺ ብር የምንገዛው ስልክ ይቅርና የእነሱ አስሊ የሚባለው ስልክ ራሱ ኦሪጂናል ነው ተብሎ የሚባለው ስልክ ይፈነዳል። ለምን? ከዚህ በፊት የሴትዋ ስልክ ስለፈነዳ ነው ይህንን ነገር የምናገረው። አይፎን ማለት ነው አይፎን ፎርቲን አይፎን ፎርቲን ማለት ነው። የዛሬ ሶስት አመት እንደዛ የተገዛው እንትን አሁን ከፈነዳ አመት ሆኖታል። እና ፈንድቶዋል። ለምን? እሱም ደግሞ ቻርጅ አድርገው ከነብ ስር አድርገውታል። ከነቡ ላይ ደግሞ ቁጭ ብሎበት ከዛ እፍን ብሎ ምንትን ትንፋሽ እንትን አጥሮት ይመስለኛል። ስተፍሩ ላይ እና ቡ ነው ያለው። ከዛ ሲከፈት እንዳለ ከውስጡ ያሉ ነገሮች ሁሉ ብትንትን ነው ያሉት። እና ተጠንቀቁ ህይወቶቼ፣ እንደ ቀልድ ማየት የለብንም ማንኛውም ነገር ጥንቃቄ ማድረግ አለብን። አላህ ሱብሃነሁ ወተዓላ እኮ ሰበብ አድርሱ ብሎሆናል ገብቷቸዋል። አንድ ሰው ሳይሰራ ምንም ነገር ርዝቅ ሊመጣለት አይችልም። አላህ የእሱ ካላው ሊያገኝ ይችላል ግን አንድ ሰው ጉልበት ካለው ጤና ካለው ሰርቶ ማግኘት ይችላል። እኛም ደግሞ ጤናችንን መጠበቅ አለብን፣ ራሳችንን መጠበቅ አለብን። የምናደርጋቸው ነገሮች ህይወታችን አደጋ ላይ የሚጥሉ ነገሮች ከሆኑ ከነዛ ነገሮች መራቅ አለብን ብዬ ነው የማስበው። እና እባካችሁ እህቶቼ፣ ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ። መዳም ቤት የምትሰሩ በተለይ ደግሞ ሰው ሀገር ላይ ያላችሁ፣ በሀገራችን እንኳን በየሰዓቱ እንኳን ቻርጅ ለማድረግ እንትን መብራት ስለማይገኝ በሰው ሀገር ደግሞ አረብ ሀገራት ላይ ደግሞ መብራት እንደፈለገ በክፍላችንም እንደፈለግን ስላለን ሲያልቅብን በዛው ስክት አድርገን እንከታተላለን ማለት ነው። በእጃችን ነው የሚውለው ሀያ አራት ሰዓት ማነው። ስራችንን ከጨረስን በኋላ እንኳን ቢያልቅብን እንኳን ቸርጀን እዛው ሆነን ነው የምንከታተለው። ይሄ ራሱ በጣም አደጋ ነው ለህይወታችን እና ተጠንቀቁ። ሀባይቤ አላህ ይጠብቀን፣ ያወጣናላ በሰላም ለሀገራችን ያብቃን። ቤተሰቦቻችንም አላህ ይጠብቅልን። እናት አባቶቻችን እድሜና ጤና ሰጥቶ አላህ በህይወት በሰላም በደስታ በጤና ያኑርልን። አኬራ ዱንያቸውንም ያሳምርልን። እንዲሁም ደግሞ እኛንም ባለንበት አላህ ጠብቆን ያሰብነውን ያለምነውን አላማችንን አሳክተን በሰላም ለሀገራችን የምንበቃ አላህ ያድርገን። በጣም በአሁኑ ሰዓት ላይ ወላይ በጣም አስቸጋሪ ነውና ተጠንቀቁ፣ ሀባይቢ አላህ ጠብቃችሁ። ከአላህ በታች ደግሞ ጥንቃቄ ማድረግ እንዳለብን ነው ማስበው እንደራሴ ማለት ነው እና ከዚህ በፊት አልደረሰብኝም፣ አሁንም አይደርስብኝም ብላችሁ ዴንታቤዝ መሆን አለባችሁ ብዬ አላስብም። ሀባይቢ ወዳችኋለሁ፣ ከኔ በላይ አላህ ይውደዳችሁ። አላሰ ጤናና ሰላም ይስጠን፣ ሀገራችንንም ሰላም ይመልስልን፣ አንድነትን ፍቅርን ይስጠን እላለሁኝ። ሰላም አሌይኩም ወረህመቱላ በረካቱ። ቪዲዮዋን ግን ላይክሽር ሽር ማድረጋችሁን አትርሱ። ወዳችኋለሁ፣ ከእኔ በላይ ደግሞ አላ ስበነ ታላ ይውደዳችሁ። ሰላም አሌይኩም ወረህመቱላ በረካቱ።